ላይ ያለው ምናምን አልኩት፣ ከምርጫ ቦርድ ተሰረዛችሁ ምናምን ምናምን። ሳቀ፣ በጣም ነው የሳቀው። ከት ከት ከት ከት ከት ከት ብሎ ሳቀና ጅዋ አለኝ። በቃ እንደዚህ ይችላ። ጅዋ፣ ሰረዙን ታስዋለህ፣ ተሰረዝን ብለን እኛ ሰረዙንም ደለዙንም የምንናገረው ለዞሞ ነቃሴ ነው አለኝ። ለዞሞ ነቃሴ፣ ለሱ ነው ሁሉ ነገራችን፣ ግልጽ አድርገን የምንነግሩ ዓሰብ ሊወሩ ይሞጣሉ ምናምን ነገር ለዘመነ ካሴ ነው። አሁን እኮ ጉልበት ያለው እሱ ጋ ከሆነ እግዚአብሔር ነው። ትግራይ ውስጥ ምንም አይነት ችግር ይፈጠር፣ ኤርትራ ውስጥ ምንም አይነት ችግር ይፈጠር ዘመነ ካሴ ነው መሪያችን ነው አለኝ እኮ ደብረ ጽዮን አፋውጥቶ። በቃ ዘመነ ካሴ አይደለም የአማራ የእኛ የነ ደብረ ጽዮን የነ ኢሳያስ አፈወርቄ መሪ ነው አሉ በቃ እስቲ ነው አለ በቃ ፊት ለፊት የሚታየው ከኋላ እንኳን የሚዘውሩት ሌሎች ናቸው። ጃፒየ እውነት እኮ አሁን አጽዋር የሚባል ነገር አለ። በትግርኛ አጽዋር በአምሐረኛ ምንድን ነው የሚባለው? አጽዋር ምንድን ነው? አጽዋር ምንድን ነው? እናቴዋ ምንድን ነው? እስቲ ንገሩኝ። በአምሐረኛ አጽዋር ማለት አጽዋር፣ ሽፋን፣ ይሄ ክብርት መሳሪያዎች፣ ኮበርት መሳሪያዎች፣ ይሄ ብረት ለብስ መሳሪያዎች እንዳለ በዘመነ ካሴ ቁጥጥር፣ ከዛ ጀርባቸው ደግሞ ሌላ። አሁን በወሎ ነው የሚጀምሩት። ተመልከት፣ አሁን ጸፈፍ ያለ ስራ ሊጀምር ነው። ለምን መሰላችሁ? ሁሉ ሀውሀው የሚለው ማለት ሀውሀው ምንድነው በአማርኛ? ውሻ ሀውሀው ማለት ሞጮ፣ ሞጮ ግመሉ ይሄዳላችሁ፣ ውሻቸው ሀውሀው ይላላቸው። ዜዶ ማዕረይ አሁን አገኘዋት ክፍትዮ መጀመሪያ ዘመነ ካዜ ከወሎ ነው የሚጀምረው። ከወሎ ፅደትደትደትደት አርጎ ቁሸት ወረዳ ከተማ ይቆጣጠራል። የተቆጣጠረበት ከተማ ውስጥ በእንትን ነው በስትራቴጂ ነው፣ እንደ በፊቱ ዝም ብለው የጉሬላ ጦርነት የለም። ከዛ እዛ ከተማ ውስጥ ፕሮፓጋንዳ ይሰራል ለህዝቡ የራሳቸውን ኔትወርክ ይዘረጋሉ ነፃነታችን እየመጣ ነው ይሄ የፋኑ ቁጥጥር ነው ልጆቻችሁን አዋጡልን ደግሞ ታቃለ የአማራ ክልል ከሞተ 47 ፐርሰንቱ እንዳለ ወጣት ነው የ18 የ20 ዓመት የ30 ዓመት ነው ትመልከት ይባላል ከዛ ቀስ እያሉ ወደፊት ግስግስ እያሉ ወታደሩ ደግሞ እርጫ በርጫ ተመልከተ ከዛ እቼ ጎጃም ነፃ ትወጣለች ነኝ ነገረቻቸው። ከዛ እያለ እያለ እያለ እያለ ከዛ ወዴት ይደርሳሉ? ይሄ ሽዋ ሽዋ ዊሽዋ ላይ የሚደረገው ተኩሲ ዊሽዋ ላይ የሚደረገው ተኩሲ በስማ ይታየኛል። ዱረሲዮና አጽዋር አለ። ይሄ ከበድ አጽዋር ሽፋን ይሰጣቸዋል። ፋን ኮ ካለ ሽፋን ኮ ጀግናኮ ነው። ጀግናኮ ከዛ ሸዋ ላይ ሐመድ ይዋጻሉ ሐመድ ይሄ ከበድት መሳሪያ መሪዎች ደግሞ በጀርባ እንትና ናቸው። ሞርተር ዲሽቃ፣ ቢኤም ዙ 23 ነው የሚያንቀሳቅሱት። ዱሮን ሁሉ አለ እኮ ፋን እኮ ዱሮን ሁሉ እኮ አለ እኮ ሆኑ። ከዛ ጎንደር ምንም ንክጥ አያደርጓትም። ምንም እ ጦርነት የሚባል የላትም። ብብ አድርገው ጎንደር መሳሪያ ነው የሚያስፈታቸው። በተለይ በተለይ የአማራ ትግል ዓላማ ቢስ ነው ያለው ይሄ ዶሞ እሱ ነገር አልጃ ብዬዋ። አሁን ወደ ዋናው እንሂድ። ከዛ ትሙልከት እነዚህ ክብብ ያደረጉትና እነዚህ ሸዋ ላይ ሐመድ ይዋጻሉ ዛጋ አሉ ከባድ መሳሪያ አሉ እኮ ፋነኮ አሉ እኮ አሁንኮ ከባድ መሳሪያ ይሄ ዙ ሃያ ሶስት ቢኤም አርባ ጎራሽ ምን አሉ እኮ አሁን እኮ ተዘጋጀኮ ራይ አካባቢ ላይ ፀፍፀፍ ብሎ ቆመዋልኮ። በአሰብ በኩል ደግሞ ፋኒ ያስገባ እኮ ነው። እግዚአብሔርን ፋኒ ጃሚ አልተረዳ። የፋኑ ንብረት ናቸው እኮ ሁሉ ከዛ አላችሁ። ለአብይ አሕመድ ቲፔሊፍ አመጣችሁ። ለአብይ አሕመድ ቀስ አርጋ ውልቅ አርጋ ለዘመነ ካሴት አመጣለች። ከዛ አንዳንድ የሚቆብጡ ሰዎች አሉ የሚቆብጥጡ ዶዶዎች አሉ። እናቃቸው አለው እና እነሱ ሐውልት ነው የሚሰራላቸው። እንትና በዚህ ጦርነት ተሰዋ ጆግንነቱ ምናምን ሐውልት ይቆምለታል በኋላ ማለት ነው። ሴራ ፋኖ ኮ ወደ ሴራ ሞታል ኮ ለአብይ አሕመድ እግዚአብሔር ጃፍየዋ ወንድምየዋ አብይ አሕመድ በቃ አከተሞለት ጨረሰ። ከዛ ለዘመነ ካሴ አምጥተው ጊዜያዊ አማሓዳዳሪ የኢትዮጵያ ያደረጉታል ዘመነ ካሴ ነው እንግዲህ የታጨው የታጨው ማለት ነው እንደ ሁለቱ ትግሪዎች አመጣጥ የሁለቱ ትግሪ አመጣጦች ዘመነካሴን በጣም ነው የሚወዱት ብዘመነካሴ ጨካኝ አረመኔ እናቴ ትሙት እንደ ዘመነካሴ ጨካኝ የለም ደሞ በዛ ላይ ቡልጥ ነው በዛ ላይ ብዙ ምስጢር ያውቃል። ይሄ ግንቦት ሰባት ነበረ ውጊያ እንዴት እንደሆነ ሚያውቃል። የፖለቲካ ሴራ ይጎባዋል አሉ ከተባሉ ተጋዮች መካከሎች ምናምን ማለት ነው። ዘመነ ካሴ ትንሽ ስማርቲንግ ነች። ሌሎቹ ቆይ አንዳንድ ሚስጥር ማላውፃ የለችም። ከዛ አምጥቶ ኢትዮጵያ ላይ ቁጭ ያደረጉታል። ትሙልከት ዘመነ ካሴ ጭንቅላቶች ከዛ ግን እግዚአብሔር አንዳንድ የኦሮሚያ ባለስልጣናቶች እሳቸው ሕደጋቸው ግን የደቡብ ልጆች ምናምኖች ያው አልገባችም አልገባችም። ዘመነካስ ይሄ የአማርኛ ህዝቢ ደቡብ ህዝቢኮ በአማርኛኮ በአማርኛ ፍቅር የሞተኮ ነው። ገና ተመልከቱ ተመልከቱ። እንዴት አይነት ጥናት እንደተጠና ተመልከቱ። አሁን ኦሮሞ እኮ እየተጠቀመ እኮ አይደለም እኮ እግዚአብሔር ኦሮሞ እኮ አሁን እኮ ዝም ብሎ እንደ ቲፒኤልኤፍ የሆድድ አገሪቱ ሞሪ ምናምን ተብሎ ፊት ለፊት ሞታ በኋላ ኮ ህዝቡ ሊያስጨርሱት ኮ ነው። አብይ አህመድ እነሱ አልቆላቸዋል። እናቴ ትሞት አልቆላቸዋል። በቃ እልቅ ብሎ ላቸዋል። እና ማለት የፈለግኩ ታንተ ይ ልናገር እንዲህ ረጋ ስልበል አንተ ርኩስ ሲሙጫ በሬዱ አማራኩ አማራኩ እናቴን፣ ሁልሽም ተቀየሪ። ዘመነ ጋዝዬ ጨካኝ ነው፣ ከህወሓት በላይ ጨካኝ ነው። እግዚአብሔር እሞ ነገር ያቸዋለ ህወሓት ለፓርቲዋ ስትል ው አንድ ነገር ልንገዳቸው፣ አማራ ልጆች ቲፒኤልኤፍ በጣም የተረገመች ነች። እናቴ ትሙት የተረገመች ነች። ውድባቸዋን አታስነካቸው

እግዚአብሔር ነው ነዚ ጌታቸው እኮ ከእጁ አምልጣት እኮ ነው። ልትደፋው ነበር እኮ። አላያቸውም። እንዲህ እግዚአብሔር ነው ያወጣኝ። የኔ እድሜ አይደለም የምኖረው። ላብይ አሕመድ ባሽቃብጥም ተስፋ ቆርተ እኮ ነው ጌታቸው ረዳ። ለምን ይመስላል? ይሄ ትርፍ ህይወቴ ነው። ይህንን ትርፍ ህይወቴን ምናለ ለአብይ አሕመድ ባገለግል። እኔ እኮ ሙቻ አለሁ እኮ ብሎ የሚያስብ እኮ ነው። ህወሃት ባለጌ ነች። ጮካ አይነች። እና አጠፋለሁ ብላችሁ ብዙ ሚሊዮኖች አልቀዋል። አሁን ደግሞ ቲፕሌፍ እናጠፋለን ብላችሁ የምታስቡ ሰዎች ይደደበች ናቸው። ዘመነ ካሴ ደግሞ ከውድብ የበለጠ ጨካኝ ነው። በቀደም ሱዳን ሂዶ በድብቅ የጦሩ መሪ ቱሊፖስ ሆኖ ዘመነ ካሴ ሆኖ ዘመነ ጨካኝ

ሞት ዓመት ትምራለ ዓ ዓመት ትምራለ ሀ ዓመት ትምራለ ብሎ ሸወዱት። ህዝቡ ጥያቄ አነሳ። እንዲህ የኢትዮጵያ ወታደር አላያችሁትም? በቀደም አንድ ከደቡብ ነው መሰለኝ አላቅም፣ ሎዶብ አሁ ሁ ደቡብ ነው ቪዲዮ እየሰራ መሀል ጣቱ ውጥት አረገ። መጀመሪያ እቺ መሀል ጣቱ እንድጭ አርጋ ወጣና አብይ አሕመድ ከአማራ ክልል ታወጣናል ታወጣንምናትን መስሎ ካልተባበች ማነ ሙጫ ጀለደ አለቀ እኮ ሁሉ ነገር ተዛዚም እኮ። ቆንጆዋ አሁን እናንተ ንስሓ ነው መግባት ያለባችሁ። ንስሓ ተነሳሑ ይቅርቶ በባሉ ንስሓ ለእናንተ ጥሩ ነገር ነው። ጌታ ንእውነት ወንድሞቻችን፣ ነገሮቹ የአብይ አሕመድ ፀሐይ እንትን እያለች ነው እየጠለቀች ነው። ኦሮሞ ወንድሞች ይሄ መንግስት ደግሞ የኦሮሞ መንግስት አደለም። እናቴን ወንድሞቼ፣ ዋ ኦሮሞቼ፣ ዋ እኔ ወዳቸዋለሁ። የአብይ አሕመድ መንግስት የእናንተ መንግስት አደለም። አብይ አሕመድ መንግስት ስግብግብና ራስ ወዳድ የኦሮሞን ህዝብ ቂም በቀል ያስይዙበት የተነዛ ይህ አገዛዝ የኦሮሞ ነው እያሉ በኦሮሞኛ እየተናገሩ ለኦሮሞ ህዝቢ መጨፍጨፊ መናገሺ ለጆሃር መሐመድ ዘይተሰሙዒት ለጆሃር መሐመድ

እግዚአብሔርን እውነቴን እኮ አንዳንድ ኦሮሞዎች ስምዕታዊ ሆናችሁ መኪኖ የምትመጡት የምትቆልዱ ምታቃ እናቴን እናቴን የው እዮ ማልክላችን ትጠፋላችሁ። በተለይ እናንተ ተሳዳቢዎች ዝም ነው የሚባሉ በቃ ዝም እንዳልሰማችሁ ዝም። አብይ አሕመድ ይዋጣው ራሱ ይዋጣው። አሁን ጸበባ ውስጥ ነው ጭንቅ ውስጥ ነው ያላችሁት። ይሄ በኦሮሞ ጎብቶ የኦሮሞ ህዝብ ከጎን ይቆማል ብሎ እንዳታስቡት፣ እንዳታስቡት። ይሄ ባለጌን ደግሞ አንድ ፓርቲ በህዝብ ከተሸሸገ ያ ህዝብ ለማጥፋት ነው። አዳምጡ። አሁን ይሄ መንግስት የአማራ ህዝብ ጆነሳይደር ሰሞኑን፣ ተመልከት፣ ሰሞኑ የሚመጣ ፖለቲካ ከሁለት መቶ ሰባ ሺህ በላይ ንፁሃን ዜጎች ታጋዮች ምናምን አይደሉም። አማራ ክልል ውስጥ ከሁለት ሞቶ ሰብ አብይ አህመድ እግሩ ከረገጠ ጀምሮ በሞላ ኢትዮጵያ አማራው እየታረደው ምናምን ጆኖሳይድ የተሰራበት ኦዲት ተደርጎ ይመጣል። ቪዲዮ ምስክር ተደርጎ ይመጣል። ተመልከት። ጆኖሳይደር የአማራን ህዝብ ከዚህ በላይ አጥፉቷል ተብሎ የትግራይ ህዝብ ከዚህ በላይ በቪዲዮ አሁን ወንድሞቼዋ ኦሮሞቼዋ ምኒሊክ ጡት ቆረጠ፣ አማራ አሰቃየን፣ አማራ እንደዚህ ያደረገ ማስረጃ የለም። ታሪክ ነው፣ አፈ ታሪክ ነው። አሁን አብይ አህመድ የሚያደርገው በሃያ አንደኛው ክፍለ ዘመን በቪዲዮ የተደረገ ለትውልድ የሚታይ ምንም ምስክር የማያስፈልግለት ትሙልክት ምን አይነት አውሬ እንደሆነ ይሄ ሁሉ ብልጽግና ያደረገው ነው እንጂ ኦሮሞ ያደረገው አይደለም። ከዚህ ምን ታደርጋላችሁ ኦሮሞች? እጃችሁ ታነሳላችሁ፣ ከመንግስት አናቀውም እኛ። አብይ አህመድ ወለጋ ላይ ስንት ኦሮሞ ጨፍጭፏል እኮ ተመልክት እንደዛ ነው የምትሉት። በቃ አብይ አህመድ እኮ ኦሮሞን እኮ በድሮንም በምንም ጨርሷል። አናቆም ዘግተናል። በቃ ከዛ ይሄ ዘመነ ካሴ ወንድሞቹ ይመጣሉ ምጥት ብለው እዛች አገር ላይ ጊዜያዊ መንግስት ያቋቁማሉ። የህዝብ ምርጫ ዲሞክራሲ ይሞጣል። ኦሮሞ ይሳተፋል። ትግሬ እንኳ አይሳተፍ ትግሬ አገር ነው የራሱ የራሱ ደስ አለው። የራሱ ምን አለው እሱ ከዘመኑ ጋር ተነጋግረን ትግሬ አገርን ሞላ የኢትዮጵያ ህዝብ አማርኛ ደቡብ እኮ በአማራ ፍቅር እያበደ እኮ ነው አሁን እኮ ደቡብ እኮ አልተሞኬውም እኮ። አብይ አህመድ የሚያደርገው ነገር እኮ ደስ አላለውም እኮ ማህል ልጃቸውን እያወጡ ወታደሮች ከአማራ አውጣን የገቡበት እኮ እሳት እኮ ነው የገቡበት። እኮ አማያቆት ቦታ ነው መንግስት ሁሉ ብሔር ብሔረሰብ የወጡላ መንግስት አንዳንድ ህወሀቶች ሀገዚ ሻዕቢያ አዎ አለ። ሆኖም ሆኖም ግን ቢሆንም ግን አሁን ለዘመነ ካሴ ድጋፋችን እያረግን ጥሩ ጦር ያለው እሱ ነው። ጥሩ ግፊት የሚያደርገው እሱ ነው። እናቴን እየቆለድኳቸው አይደለም። ይሄ አሁን እኛ ለአብይ አሕመድ ጠላቶች ሁሉ ኦላ ራሱ እኮ ኦላ ይሄ ኦነግ ግን እሱ ደግሞ አሁን በጎንደር አድርጋችሁ እንደዚህ ጫካ ለጫካ እየለቀማችሁት ቤተ መንግስት ግቡ የሚባል ኧረ ብዙ ሰማው ስሙ ስሙ ተው፣ የአሁኑ ጦርነት የፈነዳ ቀን በቃ ተው። አሁን እኛ ል መጸለይ ነው። ይሄ አብይ አሕመድ አላ ያንሳልን ሰው በጣም ወጥፎ ነገር ነው ሰምቻለሁ። ትንሽም ግንኙነት ኢሳያስ አጎቴ እኮ ሁሉ ይኮኖም ደወለለት እኮ የሆነ አለ። ኢሳያስ አጎቴ ትልቅ ባለስልጣን አለ እና እሱ ጋ ቁጭ ብዬ ነው ማራ በዚህ በትግራይ በኩል ደሞ አለ አለ ትልቅ እዚ ኮኮብ ያለ ግን ኮኮብ አያረግም። ኮኮብ አይፈልግም። ኮኮብ ያለው ጭንቅላት ውስጥ ነው። አማራን ልታስበላ ይላል ኪንግ ባር አንዱ ባክ ፈራረከው እንዲህ እንደዚህ ስማ ሀያ አንደኛው ክፍለ ዘመን ላይ ኮዛ ያለ ኧረ ቲግሮዎች አማራን ልታስበሉ፣ እና ቁጭ ብለት ብላችሁ አንዳንድ አማራዎች ደሞ አላችሁ እንግዲህ ቲቢየል የፍናት እኛን እንግዲህ የተፈልገናለች አዘለን መተን ቤተ መንግስት እንድናስገባት ነው። ይሄ ደግሞ ሊሆን አይችልም። ለምንድን ነው ማህበረሰብ በዚህ ደረጃ ምትንቁት? እናታችን አረባችን ጠቆመ፣ ህዝቡ፣ አንቺም ነቅተሻል። ደደብ ዲስት አጣቢ እንኳን እዛ እሳቱን የሚቀበል አንዳንዶቻችሁ፣ በቃ እናንተ ብቻ ናችሁ ነቄዎች፣ አይደለም በቃ ከእናንተ ውጭ ቁናሳ አርፋዬ ተቆሞት ቆሞስድባ ቆሙ። ቲፒ ኤል ኤፍ ልትበላለጽ አይደለም የምትመጣ ኢትዮጵያ። እርሶት እርሶት እኮ አላልኩም እንዴት። ኪንግ ብራንድ ማልታ ቲ ደግሞ የአብይ አህመድን ፕሮፋይል ያ ቀይር። ይህን ፕሮፋይል እናቴ ትሙት ቀይር፣ አደጋ ላይ ነህ። ይህ በጣም ብዙ ሚሊዮኖችን ያጠፋ እናቴም፣ እየቀለድኩ አይደለም። ሲ ሙጫ ልማ ጋልጋላ እንዲ አሁን የምመጣው ትንሽ ጥሩ አይደለም። ፕሮፋይልን ቀይር፣ ያብያምር ፎቶዎችን ከስልክ ደምሱ፣ ጠቅላላ አጥፋ። ቦቃ ፔፔ ቦቃ አንዳንድ ጫጭ አትሸወድ፣ እናቴ ትምት፣ አትሸወድ፣ ፋራ አትሁን። እውነቴን ነው፣ ወላሂ ተሰብስባችሁ ነው ታው እንደዚያ አትበል እንደዚያ አትበል። እኛ ያልነው ብልጽግና ነው፣ እንደ ኦሮሞነት እንደዛ አይባልም። የኦሮሞን ሕዝብ ለምንድነው በዚህ ደረጃ የምትንቁት? ኦሮሞ መቼ ተሞችቶታል? ስንት የኦሮሞ ልጆች አይደሉ እንዴ በባህር እየሞጡ ሰቃያቸው የሚበሉት? እስቲ የተሞች ኦሮሞ አንጣ። በቁጥር የሚቆጠሩ ስልጣን ላይ ያሉ አግበስባሶች ብቻ ናቸው። ሌላ የተሞች ኦሮሞ አለ? አሁን አንተ እንዲህ ዝም ብለህ ትጽፋለህ፣ እኛ አፈር ብላ በልተህ ታድራለህ ግን ምን አባት ነው የምትሰራ ከመንግስት የኦሮሞነት ክፍያ ይከፈልሃል። ግን የለምኮ እኮ የኦሮሞ መከራ ኮ ነው የሚበለ መከራ። እስቲ ስንት ኦሮሞች መታቀም ያቶ እንደ ሰሜናዊ ብዙ እንግልትና ግድያ ባይደርስባቸው ምንም በአብይ አሕመድ አልተጠቆሙ። ማን እየተጠቀሙ ኦሮሞ ማን አለ? እኔ ተጠቅም ያለ ይበል እስቲ። እሱን ተው መሐመድ አብዱ አብዬት ጦራኝ ወንድምህዋ እውነቴ እኮ ነው አንተ በኦሮሞነት የተጠቆምከው ምንድን ነው ምንድን ነው እስቲ ንገረኝ ይሄ ተጠቅሚያለሁ በለስቲ ውሸት አልተጠቀምክም? እና አሁን ለሚነሳው የጦርነት ማገዱ ለመሆን መቸኮል የለብም? ል የለብህም በቃ ሰሜናዊነት አንድነት መሬት ላይ ወርዶ እየሰራ ነው ሰሜናዊ ግን ለሰላም ነው ለሰላም ትቀልዳለ እንዲ መንግስታችን፣ እኮ አሁን ያለው እኮ የብዙ ሰዎችን ህይወት ያጠፋ እኮ ነው። ብዙ ሰዎች የበላ እኮ ነው። ትቀልዳለ እንዲ በአማራ ላይ እኮ አብይ አህመድ ስልጣን ላይ ከመጣ ጀምሮ እስካሁን እኮ ሁለት መቶ ሰባ ሺህ ንጹሐን ዜጎች ተገልዋል። በጦርነቱ በምንቶ ንጹሐን ዜጎች ምንም የማያውቅ በዚህ ውጊያ ሲመጣ በዚህ እንትን ሲመጣ በዛ የትግራይ ውጊያ ከመጀመሩ በፊት በአዲስ ይሁን ኦዲት ተደርጓልኮ፣ ሰሜናዊ ልኩ ጥናት አድርገዋልኩ። የትግራይ አይቆጠርም አንድ ነጥብ አምስት ሚሊዮን። ተመልከቱ የትግራይን ህዝብ በዚህ ደረጃ፣ ይሄ መንግስት ተጠያቂ ነው። ሰሞኑ ደግሞ ጨደጃ ነው። ሰሜናውያን በቃ ተነስ፣ እግዚአብሔር እየቀለድከ አይደለም፣ ለሐቀይ ነው። ሰሜናዊ ሓድነት ከወሬ ከሶሻል ሚዲያ አልፎ መሬት ላይ ግንኙነት ፈጥሮ አማራ ክልልኮ ብረት ለበስ እኮ ጦር ሊጀምር ከሆነ ብረት ለበስ እንዴት አገኘው ብሩ እንዴት አመጣው ብሩ እንዳትሉ አማራ ኬት አንትቶ ነው ብረት ለባሽ የሰለጠኑት ተኳሽ አለ ወይ ምናምን አቶ ውሸት አለ ጉቺ ያዋጣችሁ ብር እራሱ እኮ ብዙ እኮ ነው ድሽቃ ይገዛሉ አንሰማህም ወልቃይት ራያ የለም ቶት ቶት